አርእስተ ዜና የከተማ መሰረተ ልማት ሚኒስቴር ከተባበሩት መንግስታት የፕሮጀክት አገልግሎት ቢሮ ጋር የ8.1 ቢሊዮን ዶላር ስምምነት ማድረጋቸው ተሰምቷል። የገንዘብ ስምምነቱ በዋናነት በሀገሪቱ የገጠር ክፍል ለሚገኙ ዜጎች የምግብ ዋስትና ለመፍጠር የሚያስችል እንደሆነ ተነግሯል። በዝርዝር ይዘነዋል። በኢትዮጵያ ውስጥ የሚንቀሳቀሱ አነስተኛ የፋይናንስ ተቋማት የሚሰሯቸውን ስራዎች የበለጠ አስፍተው እንዳያከናውኑ በሀገር አቀፍ ደረጃ ያለው የቴክኖሎጂ አጠቃቀምና ግንዛቤ ውስንነት መሰናክል እንደሆነባቸው ተገልጿል። በቀደሙት ዓመታት የማይክሮፋይናንስ ተቋማት ይወዳደሩ የነበሩት ቅርንጫፎችን በማብዛት የነበረ ሲሆን፣ አሁን ላይ ግን ውድድሩ የቴክኖሎጂ ተደራሽነትን በማስፋት ላይ ትኩረት ማድረጉም ተነግሯል። ታደምጡታላችሁ። ምዕራብ አፍሪካዊቷ ሀገር ናይጄሪያ በቀጣዮቹ ዓመታት ለከፍተኛ ረሃብ ልትጋለጥ ትችላለች ሲል የተባበሩት መንግስታት የዓለም የምግብ ፕሮግራም አስታውቋል። በአማጽያን እየተፈጸሙ ባሉ ጥቃቶች አለመረጋጋት ላይ ያለችው ናይጄሪያ አለመረጋጋቷን ተከትሎ የሚደረግላት የምግብ ድጎማ በመቀነሱ ምክንያት በሚሊዮን የሚቆጠሩ ዜጎቿ ለረሃብ ሊጋለጡ እንደሚችሉ ተጠቁሟል። የምናጋራቸው መረጃችን ነው። የሩሲያ ሰው አልባ ድሮኖች የዩክሬን ርዕሰ መዲና ኬቭን ሲደበድቡ ማደራቸው ተሰምቷል። ሞስኮ ወደ ኬቭ በላከቻቸው የሰው አልባ አውሮፕላኖቿ በኬቭ ውስጥ ያሉ የመኖሪያ ህንፃዎች የኃይል መሰረተ ልማቶችን ያወደመ ጥቃቶችን አድርሳለች። ሩሲያ ባደረሰችው ጥቃት በትንሹ አምስት ሰዎች ሕይወታቸው እንዳለፈ ተዘግቧል። አብራችሁን ስትቆዩ የምታገኙት ይሆናል። ጤንስጥልኝ ስጥልኝ። የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታቸዋል? ከሀገር ውስጥ እንዲሁም ከውጭ አሰናዳናቸውን መረጃዎች ወደ እናንተ ማድረስ ጀምረናል። ከዜናዎቹ ጋር ምህረት ደግፍ አብሬያችሁ ቆያለሁ። ኢትዮጵያ ከተባበሩት መንግስታት የፕሮጀክት አገልግሎት ቢሮ ጋር የ8.1 ቢሊዮን ዶላር ስምምነት ማድረጓ ተሰማ። የከተማ መሰረተ ልማት ሚኒስቴር ከተባበሩት መንግስታት የፕሮጀክት አገልግሎት ቢሮ ጋር የ8.1 ቢሊዮን ዶላር ስምምነት ማድረጋቸው ተነግሯል። የገንዘብ ስምምነቱ በዋናነት በሀገሪቱ የገጠር ክፍል ለሚገኙ ዜጎች የምግብ ዋስትና ለመፍጠር የሚያስችል እንደሆነም ተነግሯል። ከዓለም ባንክ በተገኘው ድጋፍ የተደረገው ስምምነቱ ለግብርና የሚውሉ ዘመናዊ መሳሪያዎችንና ተሽከርካሪዎችን ለመግዛት የሚያስችል እንደሆነም ተገልጿል። ከዚህ ባሻገር የገጠር መንገዶችን በመገንባት የገበያ እድሎችን ለመፍጠርና የስራ እድሎችንም ለማመቻቸት ያግዛል ተብሏል። ፕሮጀክቱ የሀገሪቱን የግብርና ዘርፍ ከማሳደግና የመጓጓዣ ወጪ ቅነሳን እንዲሁም የገበሬዎችን ኪሳራ በመቀነስ ረገድ አስተዋጽኦ ከማድረጉም ባሻገር በገጠሪቱ ክፍል ለሚገኙ ዜጎች የጤናና የትምህርት ተደራሽነትን ለማስፋት ወሳኝ ሚና እንዳለው ተነግሯል ሲል ኦቻ በዘገባው አስፍሯል። ውድ የሚባሉ ማዕድናት በኢትዮጵያ ምርት ገበያ ብቻ ግብይት ሊደረግባቸው መሆኑ ተገለጸ። ውድ የሚባሉ ማዕድናት በኢትዮጵያ ምርት ገበያ ብቻ ግብይት እንደሚፈጽሙ ሊደረግ መሆኑን የማዕድን ሚኒስቴር አስታውቋል። እንደ ኦፓል ሰምፔርና ኤመራልድ ያሉ የከበሩ ድንጋዮች ንግድ በኢትዮጵያ ምርት ገበያ በኩል ብቻ እንዲካሄድ የማድረግ ዝግጅቱን እያጠናቀቀ እንደሚገኝም ሚኒስቴሩ አስታውቋል። እርምጃው በከፍተኛ ደረጃ እየተንሰራፋ ያለውን ህገወጥ ዝውውር ለመግታትና ከእነዚህ ማዕድናት የሚገኘውን የውጭ ምንዛሪ ገቢ ለማሳደግ ያለመ ነው ተብሏል። የከበሩ ድንጋዮች ገበያ ላይ ለረጅም ጊዜ ቆየው ህገወጥ ሽያጭ ሽያጭና ዝውውር ችግር በብሔራዊ ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ መሆኑንና እንደ ቡናና ሰሊጥ የተደራጀ የግብይት ስርዓት ባለመኖሩ የከበሩ ድንጋዮች ለህገወጥ ገበያ ምቹ ሆነዋል ሲሉ የማዕድም ሚኒስቴር ሀብታሙ ተገኝ ተናግረዋል። ሚኒስቴሩ ከወሎ ዩኒቨርሲቲ ጋር በመተባበር የንግድ ስትራቴጂዎችን፣ የአሰራር መመሪያዎችን እንዲሁም የድንጋይ መቁረጥና ማጥራት ደረጃዎችን ያካተተ አጠቃላይ የግብይት ስርዓት ነድፎ ማጠናቀቁንም ካፒታል በዘገባው አመላክቷል። የቴክኖሎጂ አጠቃቀም ውስንነት በአነስተኛ የፋይናንስ ተቋማት ስራ ላይ ተጽዕኖ እያሳደረ መሆኑ ተገለጸ። በኢትዮጵያ ውስጥ የሚንቀሳቀሱ አነስተኛ የፋይናንስ ተቋማት የሚሰሯቸውን ስራዎች በበለጠ አስፍተው እንዳያከናውኑ በሀገር አቀፍ ደረጃ ያለው የቴክኖሎጂ አጠቃቀምና ግንዛቤ ውስንነት መሰናክል እንደሆነባቸው ተገልጿል። ይህ የተባለው በዛሬ ሁለት በአዲስ አበባ በመካሄድ ላይ በሚገኘው አሪፍ የማይክሮ ፋይናንስ ጉባኤ ላይ ነው። በቀደሙት ዓመታት የማይክሮ ፋይናንስ ተቋማት ይወዳደሩ የነበሩት ቅርንጫፎችን በማብዛት የነበረ ሲሆን አሁን ላይ ግን ውድድሩ የቴክኖሎጂ ተደራሽነትን በማስፋት ላይ ትኩረት ማድረጉን የኢትዮጵያ ማይክሮ ፋይናንስ ተቋማት ማህበር የቦርድ አባል የሆኑት አቶ አንበሴ ተናግረዋል። ይሁን እንጂ ይህ በቴክኖሎጂ ላይ ያተኮረው ፉክክር በሀገር አቀፍ ደረጃ ካለው የቴክኖሎጂ አጠቃቀም ውስንነት ጋር በተያያዘ በሚፈለገው ደረጃ እያደጋ ለመሆኑን አክለዋል። ከዚህ በተጨማሪ የመረጃና ሳይበር ደህንነት ጋር የተያዙ ችግሮችን ጨምሮ በማኅበረሰቡ በኩልም ሆነ በፋይናንስ ተቋማቱ በኩል አሰራራቸውን ለመለወጥ ዝግጁ አለመሆን ለዘርፉ በሚፈለገው ደረጃ ለማደግ የሚጠቀሱ ምክንያቶች ናቸው ሲሉም አንስተዋል። የመድኃኒት አቅርቦት ሰንሰለት በዲጂታል አሰራር ማዘመን እንደሚገባ ተገለጸ። የመድኃኒት አቅርቦት ሰንሰለትና የተቋማትን አሰራር ስርዓት ዲጂታል ለማድረግ ተግባራዊ ያደረገው የተቀናጀ የመረጃ አያያዝ ስርዓት፣ የደህንነት ካሜራዎችና ሌሎች የተጀመሩ የሪፎርም ስራዎች ሊቀጥሉ እንደሚገባ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው ማሳሰቢያውን የሰጠው በኢትዮጵያ የመድኃኒት አቅራቢ አገልግሎት የሐዋሳ ቅርንጫፍ የመድኃኒት አቅርቦት ስርዓቱን ለማሻሻል የሚያደርገውን የስራ እንቅስቃሴ ጉብኝት ባደረገበት ወቅት ሲሆን የተሻለ የመድኃኒት አቅርቦት ወሳኝ የሆነው ጠንካራ የፋይናንስ አቅም እንዲኖር የመንግስት ጤና ተቋማት ያለባቸውን የመድኃኒት ዕዳ በወቅቱ በመክፈል የበኩላቸውን ድርሻ እንዲወጡም ጠይቋል። በቀጣይም የቋሚ ኮሚቴው አባላት የሰጡትን ግብረ መልስ ተግባራዊ በማድረግና በቴክኖሎጂ ታገዘ ተቋማዊ ሪፎርምን አጠናክሮ በማስቀጠል የመድኃኒት አቅርቦቱን ወደ ላቀ ደረጃ ለማድረስ ልዩ ትኩረት ተሰጥቶ የሚሰራ ስራ መሆኑም ተገልጿል። ናይጄሪያ ለከፍተኛ ረሃብ ልትጋለጥ እንደምትችል የዓለም የምግብ ፕሮግራም አስጠነቀቀ። ምዕራብ አፍሪካዊቷ ሀገር ናይጄሪያ በቀጣዮቹ ዓመታት ለከፍተኛ ረሃብ ልትጋለጥ ትችላለች ሲል የተባበሩት መንግስታት የዓለም የምግብ ፕሮግራም አስታውቋል። በአማጽያን እየተፈጸሙ ባሉ ጥቃቶች አለመረጋጋት ላይ ያለችው ናይጄሪያ ሰላም አለመኖሩን ተከትሎ የሚደረግላት የምግብ ድጎማ በመቀነሱ ምክንያት በሚሊዮን የሚቆጠሩ ዜጎቿ ለረሃብ ሊጋለጡ እንደሚችሉ ተጠቁሟል። በታኅሳስ ወር ብቻም 35 ሚሊዮን የሚጠጉ ዜጎች በዚህ ተጽዕኖ ስር ይወድቃሉ ሲልም ተቋሙ አስጠንቅቋል። እንደ አውሮፓውያን አቆጣጠር በ2025 በሀገሪቱ በተ የተፈጸሙ ጥቃቶች በገጠሪቱ የተለያየ ግዛት ላይ የሚኖሩ ከ6 ሚሊዮን በላይ የሚጠጉ ዜጎች የመሰረታዊ ምግብ አቅርቦት እንዳጋጠማቸው የተገለጸ ሲሆን፣ በ2026 ደግሞ ይህ ቁጥር ሊያሻቅብ እንደሚችል መረጃው ያሳያል። ለዓለም የምግብ ፕሮግራም ቀዳሚ ለጋሽ ሀገር የሆነችው አሜሪካ በፕሬዝዳንት ዶናልድ ትራምፕ ትእዛዝ የምታደርገውን ድጋፍ በማቋረጧ ወደ እነዚህ ስፍራዎች የሚደረገው የምግብ ድጋፍ መቀነሱን አመላክቷል ሲል ሮይተርስ ዘግቧል። የእስራኤል ጦር በጥቅምት ሰባቱ ጥቃት ውድቀት ምክንያት በከፍተኛ ጄኔራሎቹ ላይ እርምጃ ወሰደ። የእስራኤል መከላከያ ሰራዊት በጥቅምት ሰባት 2023 የተፈጸመውን የሐማስ ጥቃት መከላከል ባለመቻሉ ምክንያት በበርካታ ከፍተኛ ወታደራዊ መኮንኖች ላይ ከሥራ የማሰናበትና ሌሎች የዲሲፕሊን እርምጃዎች መውሰዱን አስታውቋል። በይፋ ከስራ ከተሰናበቱት መካከል የወታደራዊ መረጃ የኦፕሬሽን እና የጋዛን አካባቢ የሚቆጣጠረው የደቡብ እዝ ኃላፊ የነበሩ ጀነራሎች ይገኙበታል። ሌሎች ከፍተኛ መኮንኖች ከባድ የጽሑፍ ማስጠንቀቂያ የተሰጣቸው ሲሆን ከእነዚህም መካከል የአየር ኃይል እና የባህር ኃይል አዛዦች ይገኙበታል። የጦር ጠቅላይ ኢታማዦር ሹም ኢያል ዛሚር በሰጡት መግለጫ ሰራዊቱ የሀገሪቱን ዜጎች የመጠበቅ ዋና ተልእኮን መወጣት አልቻለም ብለዋል። ይህ እርምጃ የተወሰደው የጥቃቱን መንስኤ ለማጣራት የመንግስት የምርመራ ኮሚሽን እንዲቋቋም የሚጠይቅ ከፍተኛ የህዝብ ግፊት በተፈጠረበት ወቅት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን እስካሁን ድረስ ጥልቅ ምርመራ እንዲጀመር የህዝቡን ጥያቄ ውድቅ ማድረጋቸው ይታወቃል። ሞስኮ ኬቭን በሚሳኤል አጠቃች። የሩሲያ ሰው አልባ ድሮኖች የዩክሬን ርዕሰ መዲና ኬቭን ሲደበድቡ ስለማደራቸው ተሰምቷል። ሞስኮ ወደ ኬቭ በላከቻቸው የሰው አልባ አውሮፕላኖቿ በኬቭ ውስጥ ያሉ የመኖሪያ ህንፃዎች የኃይል መሰረተ ልማቶችን ያወደመ ጥቃቶችን አድርሳለች። ሩሲያ ባደረሰችው ጥቃት በትንሹ አምስት ሰዎች ህይወታቸው እንዳለፈ ተዘግቧል። የምሽቱ ጥቃት የትራምፕ የሰላም እቅድን በዜሮ የሚያባዛ ወደኋላ የሚጎትት ድርጊት በፑቲን በኩል ተፈጽሟል ሲሉ ዘለንስኪ አስታውቋል። በሌላ በኩል ዩክሬን በሩሲያ ላይ ባደረሰችው ጥቃት ሶስት ሰዎች ሮስቶቭ ግዛት ላይ ህይወታቸው ማለፉ ተሰምቷል። ሌሎች አስር ሰዎች የአካል ጉዳት እንዳጋጠማቸውም ተነግሯል። የሩሲያ መከላከያ ሚኒስትር ትላንት ሰኞ ምሽት ባወጣው መግለጫ 249 የሚሆኑ የዩክሬን ድሮኖች ወደ ሩሲያ ግዛት ገብተው ጥቃት ከማድረሳቸው በፊት መጣላቸውን አስታውቋል። ከሩሲያ መከላከያ ያመለጡ ሌሎች ድሮኖች በሮስቶቭ አካባቢ ስድስት ሰዎች ላይ የአካል ጉዳት እንዲያጋጥም ምክንያት እንደሆኑም ተሰምቷል። ኬቭ በበኩሏ በደረሰባት ጥቃት ሁለት ግለሰቦች ሕይወታቸው ማለፉን ማረጋገጥ መቻላን አስታውቃለች። ስድስት ሰዎች እንዲሁ የአካል ጉዳት እንደደረሰባቸው ተናግራለች። ሌሎች 18 ሰዎችን ከአደጋ ውስጥ ማትረፍ መቻሉን የዩክሬን የሀገር ውስጥ ደህንነት መስሪያ ቤት ባወጣው መረጃ ማረጋገጥ መቻሉን አልጄዚራ ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ።